እንግዲህ ይህን ኮሜንት አምባችሁ ታኖር። ምክንያቱም እኛ ብዙዎቻችን ስለ እነሱ ያሳስብናል። ስለ እነሱ አ በጣም ሰዎች እኔም በጣም እዝኛለሁ ባይዘው ግን አንዳንዴ ደግሞ ብቻ ታሜል አይታችሁ እንትናክበሉ ማለት ነው። እና አህሙ እኔ በጣም ነው ያሳዘነኝ፣ በጣም ደነክቶኛል። ምክንያቱም ለፈኪ ብዙ ነገር ነው ላታል። ያው አንዳንዴ ፍቅር የሚባለው ነገር ውር ስለሆነ ብዙ ነገሮችን እንትንላለን እና ፈኪ ደግሞ ካለሽበት ተጸጽተሽ ተመልሰሽ አህሙን ተንበርክከሽ ይቅርታ እንድጠይቅ ነው እንፈልጋለን ምክንያቱም እሱላ አንቺ ብዙ ነገር ሆኗል። ብዙ ተጨንቁ፣ ብዙ አስበዋል፣ ብዙ ነገር አንቺ ግን በዚህ ልኩ ያው አውቀሽም ሊሆን ይችላል፣ ይታወቅም እየፈተንሽውም ሊሆን ይችላል። ግን እኛ ደግሞ በጣም ተሰምቶናል፣ እንደ አንድ ኦዲየንስ ማየት ነው። አሰላሙአሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ጫች ሰላም፣ እንዴት ናችሁ? ወይ ያላችሁ በለምዳቻ የረበና ሰላም በእናንተ ላይ እንዳይሆን በአዲስ ነገር ቻለው ማለት ነው። እንዴት ነው? የት ሆነሽ ነው? ምን ሆነሽ ነው? የት ነው? እንዴት ነው? ምብ ሻል የሚለው ጠፋ ነው ያው አረፋ ደርስ ወይ ለዛ ነው አረፋ ደርስ ብዙ ወፍራለሁ ስላላችሁ እና ለዛ ነው አረፋ ስለደረሰ አርፋ ከእናቴ ጋር አላሳልፍ ስለሆነ ውፍርፍር ብያለው። እናንተንም ከእናት ከአባቶቻችሁ ለማሳለፍ ያብቃችሁ ማለት ነው። እንዴት ናችሁ? የረባና ሰላም በእናንተ ላይ ሆን ትላችንም ሰላም ብያለሁ። አላህ ይጠብቃችሁ። እንግዲህ ዛሬ በአዲስ ነገር ነው ከች ያልኩት። ትናንትና በሰራሁት ቪዲዮ ላይ ብዙ ኮሜንቶችን አንብቤያለሁ። ብዙ ሰዎችንም አይቻለሁ። አመሰግናችኋለሁ ለምሰጡኝ ሀሳብ አስተያየት ያሉት ለድጋፋችሁ፣ በርቺ ጠንክል ለምትሉኝ እጅግ ቃል የለኝም ማለት ነው። በጣም አድርጌ ነው አመሰግናችሁ እና ዛሬ ደግሞ ስለ ኮሜንታችሁ አንዳንድ ነገር ለማለት ነው የመጣሁት። ያው ፈኪም ቪዲዮ ከለቀቀች ኦልሞስት ስድስት ቀን ምናምን ሆኗታል። አሁን ግን ትናንት ለቀዋል እና ለማንኛውም ማለት ነው ከዛ ሰው ሲመጣ ምንበረው ዘጋሁት እና በጣም ነው እንትን ያልኩት ያዘንኩት ማለት ነው አሁን እንደዛ ተበሳጭቶ እንደዛ ሆኖ እና ቤተሰቦቼ የድሃ ቅ ቅምጥ ላይ በላም በብጥር ይለላ ሀገር ሰው ቪዲዮ እየሰራሁ አንደኛ ስልኬ ሞልቶ አስወጣኝ። የሁለተኛ ደግሞ ሰው ሲመጣብኝ ያስቆምኩት ማለት ነው። እና አልጨረስኩም ነበረ ትላላችሁ ከጀርባ ማውራት ጀመርኩኝ፣ ምክንያቱም አልቻልኩም። እና አህሙ ትላንትና እንደዛ ሲሆን ሳየው በጣም ነው ያዘንኩት። በጣም ነው ምክንያቱም እንዳንድ ሰው ይሰማችኋል። ያኔ ነግበኛ ማለት አለብን እኛም እኮ ነግበኛ ምንድን ነው የሚደርስብን አናቅም። እንደገና ደግሞ እህት ወንድሞች አሉን፣ አባትን አለን። ስለዚህ እኛ በራሳችን በወንድማችን ሊደርስ የማንፈልገውን ነገር በሰው ሊደርስ መፈለግ የለብንም ማለት ነው እና በጣም ነው የሚያናደው ወላሂ፣ እውነት ከሆነ በጣም ያሳዝናል ግን ኢንሻላህ ውሸት እንደሚሆን ደግሞ ተስፋ አለኝ። ውሸት ሆኖ ታርቆ አንድ ላይ እንደሚሆኑ እና ቤተሰቦች የቪዲዮ እያቆምኩ እየቀጠልኩ እያስቆምኩ እያስቀጠልኩ ነው ያለው። አማርኛ ጠላው። እና የምር በጣም ነው ያዘንኩት፣ ትላላችሁ እኔ ቪዲዮ እየሰራሁ ሲያቋርጡኝ ወሬ ሁሉ ይጠፋብኛል። ግን በጣም ያሳዝናል፣ በጣም ማለት ነው ከምላችሁ በላይ። ምክንያቱም እኔ ባይዘወይ ወንድ ልጅ ተከፍቶ ወንድ ልጅ አዝኖ ማየት በጣም ነው እንትን ሚለኝ እና ያሳዝናል። የምር ጭራሽ ሀብሉን እኮ ዓይኔ ማያየውም፣ በባህር እለቀዋለሁ ነው ያለው። ስለዚህ በዚህ ልኩ በነገራችን ላይ ፍቅር እየደረሰበት ሰው ነው የሚያውቀው። እኔ ባይደርስብኝም የምር አዝናለሁ፣ ቀለል አላደርገው። ምክንያቱም እየደረሰበት ሰው ምንም ነገር እኮ ችግርን ችግር ላይ የሰው ንገሩት፣ ህመምንም ህመም ላይ የሰው ንገሩት፣ በቃ ሁሉንም ነገር ለደረሰበት ሰው ነገሩት ነው የሚባለው። ምክንያቱም ያልደረሰበት ሰው እንትን አይልላችሁም። ወላህ አይረዳም፣ ያልደረሰበት ሰው በቃ አይረዳችሁ። ስለዚህ ሁሉንም ነገር ለደረሰበት ሰው ነው ንገሩት የሚባለው። እና ያ ስለሆነ አሁን ወንድሜ ጎበዝ፣ ጠንካራ፣ ጀግና ሰው ነህ። እናንተ አሁን አብሽር፣ ሁሉም ነገር ደግሞ ያልፋል። በቃ በርትተህ ጠንክረህ ሁሉንም ነገር ከዚህ በላይ ከፍ ብለህ ትልቅ ቦታ ደርሰህ ነው ማየት የምንፈልገው። አንተ ብዙ ነገር የኔ እንጃ ብዙ ነገር በቃ ከአንተ ብዙ ነገር እንጠብቃለን በነገራችን ላይ ዝጋ እያወራሁ የለበስኩትን ሂጃብ ተጨማዶ ነው ለምን ትወክሽውም ሚል አይጠፋም ምን አገባችሁ ሂጃቡ ፋሽኑ ነው ደግሞ የተያያዘ ነው ከለበስኩት ልብስ ላይ አንድ ላይ ተያይዞ ነው አይተወከሱም እና አዲስ ስለሆነ ነው ተጭ ለማንኛውም ስላልተመቸኝ ያው እየዘጋው እየከፈትኩ ነው ያለሁት። ባይ ዘ ወይ አንዳንድ ሰዎች ደግሞ አትሳደቡ። ምክንያት ፈኪንም አትዝደቧት፣ እሱንም አትዝደቡት ምክንያቱም ማንንም መዝደብ አንችልም። ማንም ሰው በወደደው ነገር በየራሱ የሆነ ነገር ሊኖረው ይችላል ልቡ ያንን ነገር እንትን ሲለው ሊመለስ ይችላል። ስለዚህ የእኛ ስድብ ደግሞ ምንም አያደርግም፣ የባሰ ያንን ሰው እያበላሸው ነው መሄደው ስድባችን ምንም ትርጉም ስለሌለው ቴኬር አድርጉ ማለት ነው። አትሳደቡ፣ ሰውን አታስቀይሙ፣ ሰውን አትዝለፉ፣ ጥሩ አይደለም። ስለዚህ ሁላችሁም ደግሞ ከእንደዚህ አይነት ነገር አፍቅሮ ከመመዘን አፍቅሮ ከማዘን በልቶ መመዘን ላሊ የሀገር ሰብ እና እንትን አትበሉ፣ ሰውንም አታስከፉ፣ ሰውን አታስቀይሙ። በየኮሜንቲ ደግሞ ያልሆኑ ኮሜንቶችን ከመጻፍ ተጠንቀቁ ማለት ነው። ሁላቸውንም ወዳችኋለሁ፣ አከብራችኋለሁ ስለነበረን ጊዜ እና ቆይታ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሰላም ፍቅርን፣ አንድነትን አብዝቼ ታመኘውላችሁ በያላችሁበትም የጀሊሉ ሰላም እዝነት፣ ረድኤት፣ በረከት አይለያችሁ እያልኩኝ በዚህ እሰናበታችኋለሁ። ቻናሌን ግን ሼር አድርጎልኝ ሰብስክራይብ አድርጎልኝ በቃ እኔ ብዙ ነገር የመስራት እቅድ፣ አላማ፣ ህልም አለኝ ያንን ደግሞ እንድሰራ እንዳደርግ ከአላህ በታች ደግሞ እናንተ በርቺ ጠንክር እያላችሁ ሰብስክራይብ እንድታደርጉኝ ይፈልጋለሁ። ሰብስክራይብ በጣም እየቀዘቀዘ ነው፣ በጣም ቻናሌን በዛ ልኩ ያው ስላልሰራሁበት ነው። ግን ቢሆንም የእናንተን ይገዛ የእናንተን ብርታት ስለምፈልግ ሼር እያደረጋችሁ አበረታቱኝ ለወዳጅ ዘመዳችሁ ሼር አድርጉ ባይዘዌ ያው ቪዲዮ እና ሀረካቴ ይለያያል ድምጽና ረካቴ ምክንያቱም ቪዲዮ እየሰራሁ ሲያቋርጡኝ አንዱን ቪዲዮ ነው እየቀጣጠልኩ የሰራሁት መስራት ስላልቻልኩኝ ማለት ነው እሳቱም ረፍደዋል ባይዘዌ ለዛ ነው እና ሁላችሁን ወዳችኋለሁ አክብራችኋለሁ እና ቤተሰቦች ይሄን ቪዲዮ ሼር እያደረጋችሁ ሰብስክራይብ አደረጉኝ። ባላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ፣ ወቶ ከመቅረት ከድንገተኛ ነገርም አላህ ይጠብቃችሁ ማለት ነው። እኔ ወዳችኋለሁ። ሰላማችሁ ብዙት ረፍረፍ ይበልልኝ። ወሰላማ